አይስጥልኝ። የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን፣ ዋና ዋናዎቹን በቅድሚያም ፋኖ ህወሓት ላይ ተኩስ አልከፍታለን ሲሉ የብልጽግናው ሹም ተናገሩ። በክልሉ የተለያዩ አካባቢዎች የመንግስት ኃይሎች ስምሪት ሲቀጥል፣ የፋኖ ኃይሎች ደግሞ ታጣቂዎቻቸውን አሰልጥነው ማስመረቃቸውን አሳውቋል። ይህ በእንዲህ እንዳለ በክልሉ በአስር ቀናት ውስጥ ከ30 በላይ ሹፌሮችና ረዳቶቻቸው ታግተዋል ሲል ማህበሩ ገልጿል። በዝርዝር የምንመለከተው ቀዳሚ ጉዳይ ይሆናል። የብልጽግናው መንግስት ለመነጋገር ዝግጁ አይደለምና አለም ጫና ያደርግ ሲሉ የህወሃቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጠየቁ። ሊቀመንበሩ ከኤርትራ በኩል ታይቷል ያሉትን የሰላም ፍላጎት ለማጠናከር ድርጅታቸው እንደሚሰራም ገልጿል። በትግራይ ላይ ያንዣበበ አዲስ የህልውና አደጋለም ብለዋል። ሰሙታላችሁ። ይህ በእንዲህ እንዳለም ወደ ትግራይ የሚወስደውን መንገድ የብልጽግናው መንግስት አፋር ላይ ዘግቶ ትውሏል። የመቀለ ከተማ ዳኞች ደግሞ ወደ ስራቸው ለመመለስ ከፕሬዚደንቱ ጋር ከስምምነት መድረሳቸው ተሰምቷል። ሁለቱንም መረጃዎች ይዘናል። የኤርትራና ኢትዮጵያ ድንበር አካባቢ ከሰሞኑ መነጋገሪያ ሆኖ ቀጥሏል። የትግራይ ጊዜያዊ አስተዳደር ባለስልጣን በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩ የኤርትራ ወታደሮች በአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጠውት የነበረ አንድ ኬላን አንስተዋል ሲሉ ለቢቢሲ ተናግሯል። ሌላኛው መረጃችን ነው። እስራኤል በጋዛ ያደረሰችው አዲስ የአየር ጥቃት መነጋገሪያ ሆኗል። ውግዘትን ያስከተለው ይህ ጥቃት በትምህርት ቤት የተጠለሉ ቢያንስ አምሳ አራት ሰዎች የተገደሉበት እንደሆነም ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ፋኖ ህወሓት ላይ ተኩስ አልከፍትም ሲሉ የብልጽግናው ሹም ተናገሩ። በክልሉ የተለያዩ አካባቢዎች የመንግስት ኃይሎች ስምሪ ሲቀጥል የፋኖ ኃይሎች ደግሞ ታጣቂዎቻቸውን አሰልጥነው ማስመረቃቸውን ይፋ አድርጓል። ይህ በእንዲህ እንዳለ በአማራ ክልል በአስር ቀናት ውስጥ ከሰላሳ በላይ ሹፌሮችና ረዳቶቻቸው ታግተዋል ሲል ማህበሩ ገልጿል። የአማራ ክልሉ የእርስ በርስ ጦርነት ሁለት ዓመት ጊዜ ሊያስቆጥር የተወሰኑ ሳምንታት የቀሩ ቢሆንም የተገኘለት መፍትሄ ግን የለም። በበርካታ አካባቢዎች ህጻናት ከትምህርት ገበታ ውጭ ከሆኑ ሁለት አመት እየሆናቸው ነው። ዛሬም ግን ሀገሩን እንደሚመሩ የሚገልጹ የብልጽግናው ሹማምንት ዘንድ ብቸኛ የተባለው መፍትሄ ዘመቻ እጅ መስጠት ነው። በተለያዩ አካባቢዎች የፋኖ ኃይሎች መገኛ ናቸው በተባሉ ስፍራዎችም ጥምር ጦር የሚል ስያሜ የተሰጣቸው የመንግስት ኃይሎች ከሰሞኑ ስምሪት እያደረጉ ነው። በዚህ ወቅት ነው እንግዲህ የፋኖ ኃይሎች በተለያዩ ቦታዎች ድንገተኛ ጥቃቶችን እያደረሱ ያሉት። በጎጃም ቀጠና በኮሶበርና ጃዊ አካባቢ የተፈጸሙ የዛሬ ጥቃቶችም ለዚህ አብነት ናቸው። በሰሜን ወሎ ዞን በቅሎ ማነቂያ ተብሎ በሚጠራው አካባቢም እንደዚሁ ጠንካራ የተኩስ ልውውጥ እንደነበር ተሰምቷል። በክልሉ የመከላከያ ሰራዊቱን ዘመቻ በሚቀጥለው ወር መጨረሻ የማጠናቀቅና ለክልሉ የጸጥታ ኃይልም የማስረከብ ተልእኮ ላይ ነን፣ የፋኖ ኃይሎችም ተበታት ነው አብቅቶላቸዋል የሚለው ሰሞንኛ ፕሮፓጋንዳም ነው። የፋኖ ኃይሎች በበኩላቸው ታጣቂዎቻቸውን በአደባባይ ጭምር አሰልጥነው የሚያስመርቁበት ነባራዊ ሁነት ውስጥ ስለመሆናቸው ነው ሲገልጹ የሚሰሙት። ከሰሞኑ እንኳን በወሎና በጎጃም ቀጠናዎች ለወራ ሲያሰለጥኗቸው የቆዩ ታጣቂዎቻቸውን ማስመረቃቸውን ገልጿል። እንዲህ ባለው ሁነት ውስጥ ያለውን የክልሉን ቀውስ ከመፍታት ይልቅ አሁንም ችግሩን ለሶስተኛ ወገን በመስጠት ላይ የሚገኙት የብልጽግናው ሹማምንት ፋኖ ወደ ትግራይ አልተኩሳለን ማለታቸው በአደባባይ የሚነገር ሆኗል። ፋኖን እንበቅለዋለን በሚለው ንግግራቸው የሚታወሱት የአማራ ክልል መንግስት ቃል አቀባይ መንገሻ ፈንተው ሰሜን ወሎ ራያ አካባቢ ሄደው ፋኖ ወያኔ ላይ አይተኩስም ሲሉ ተሰምቷል። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አለማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። የአማራ ህዝብን በጎረቤት ክልሎች ላይ መተኮስና ግጭት ውስጥ መግባትን የስልጣን ማጽነኛቸው አድርገው የሚጠቀሙት ያገዛዙ ባለስልጣናት ራያን ያሳጣን ፋኖ ነው ሲሉም በዚሁ መድረክ ላይ ተናግረዋል። ክልሉ የጦርነት ማዕከል ሆኖ ይቀጥል ዘንድ ያስቻሉት እነዚህ አመራሮች የሚያቀርቡት ብቸኛ አማራጭ ደግሞ ለእኛ እጅ ስጡ የሚል ነው። የሰላም ጦቱ መገለጫ ከሆኑ ጉዳዮች ውስጥ ግን የእገታዎች መበራከትም የሚጠቀስ ነው። በአማራ ክልል በአስር ቀናት ውስጥ ብቻ ሰላሳ አንድ ሹፌሮችና ረዳቶቻቸው መታ መታገታቸውን ገንዘብ ከፍለው የወጡም ያልወጡም ታጋቾች እንዳሉ የጣና የከባድ መኪና አሽከርካሪዎች ማህበር ገልጿል። የሾፌሮች ግድያና አፈና መበራከቱን ተከትሎም 24 ሰዓት ሲሰሩ የነበሩ አሽከርካሪዎች የስራ ሰዓታቸውን በቀን ለ አስር ሰዓት ብቻ እንዳደረጉ ቢሆንም ግንገተው አሁንም አለመቆሙን ነው ማህበሩ ያሳወቀው። ገንዘብ ከፍለው የሚወጡ አሉ፣ ነገር ግን ማስፈራሪያ ስለሚደርስባቸው ከወጡ በኋላ የገጠማቸውን የመናገር ድፍረት አይኖራቸውም። ምክንያቱም ተመልሰው በዛው መንገድ ነው የሚያሽከረክሩት፣ በማለት የድርጊቱን አስቸጋሪነትም አሳውቋል። በምዕራብ ጎጃም ዞን ቢኮሎና ድሩቤ ተመካከል ባለ ቦታ ግንቦት 17 አራት ሹፌሮችና አራት ረዳቶች መታገታቸውን በደብረ ብርሃን መንገድ ለሚ አካባቢ በእንጅባራ ቻግኔ በቅርቡ እገታዎች መፈጸማቸውን ጠቅሶ በደቡብ ጎንደር ጋይንት ደግሞም እስከ ወረታ መገንጠያ ከባድ መንገድ ሆኗል። ለየት ባለመልኩ እገታ የሚፈጸምበት ቦታ ነው ሲል ገልጾታል። ማህበሩ በጨለማ ማሽከርከር ተጠቅሟል ድሮ 24 ሰዓት ይነዳባቸው የነበሩ መንገዶች አሁን ሙሉ በሙሉ ቆሟል። በቀን ለአስር ሰዓታት ነው የሚነዳው። በዚህ ሳቢያ ግድያ ጥቃቱ ቀንሷል፣ እገታው ግን ተጧጥፏል ሲልም አክሏል። እነዚህ እገታዎችና ጥቃቶች ደግሞ በተደራጁ ዘራፊዎች በሁለቱም ተፋላሚ ወገኖች አማካኝነት ጭምር የሚፈጽሙ ስለመሆናቸው ከዚህ በፊት ሲገለጽ ቆይቷል። የብልጽግናው መንግስት ለመነጋገር ዝግጁ አይደለምና ዓለም ጫና ያደርግ ሲሉ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጥሪ ያቀረቡ። ሊቀመንበሩ ከኤርትራ በኩል ታይቷል ያሉትን የሰላም ፍላጎት ለማጠናከር ድርጅታቸው እንደሚሰራ ገልጿል። በትግራይ ላይ ያንዣበበ አዲስ የህልውና አደጋ ለም ብለዋል። ግንቦት ሀያ በመጣው ለውጥ የተመሰረተው ምርጫ ቦርድ ህወሓትን አዲስ ፓርቲ ነው አለው ሲሉም ተሳልገዋል። ከስድስት ዓመት በፊት ጨቋኝ ስርዓትን ለመተካት የተደባረቡት ኃይሎች በ አስራ ሰባት ዓመት የትጥቅ ትግል ካሸነፍናቸው በኋላ በ2013 በትግራይ ህዝብ ላይ ጦርነት አውጀው የሚችሉትን ሁሉ አድርጓል ያሉት የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል የከፈቱት ጦርነት እንደማያዋጣም የትግራይ ህዝብም እንደማይጠፋላቸው አውቀው የሰላም ስምምነት ቢፈረሙም የፈረሙት ውል ተፈጻሚ ለማድረግ አልቻሉም ብለዋል። ስምምነቱ በአግባቡና በአፋጣኝ እንዲፈጸም ተግባራዊ ለማድረግ ሰላማችንም እንዲጠበቅ እንሰራለን የሚለውን መልእክት ያስተላለፉት የግንቦት ሀያ የትጥቅ ትግል መጠናቀቅን ተከትሎ የተፈጠሩ ተቋማት ላይ መንግስት ነኝ ያለው የኦህዴድ ብልጽግና በዓሉን አላከብርም ካለ በኋላ ነው። ለወትሮ ግንቦት ሀያን የብሔር ብሔረሰቦች በዓል ኢትዮጵያም ከጨቋኝ ስርዓት የተላቀቀችበት ቀን አድርጎ ሲገልጽ የነበረው ህወሓት በሊቀመንበሩ በኩል ባስነበበው መግለጫው በዘንድሮ ዝክር ላይ ግንቦት ሀያን ከኢትዮጵያ ህዝብ ጋር አገናኝቱ የሰጡ አስተያየት ግን የለም። ይልቁንስ ሊቀመንበሩ ኤርትራን በተመለከተ ሀሳባቸውን የሰነዘሩ ሲሆን የግንቦት ሀያን በዓል ስናከብር ከኤርትራውያን ወንድ ወንድምና እህቶቻችን ጋር ሆነን የከፈለውን መስዋዕትነት እያስታወስን እንዘክረዋለን በማለት ነው። የደርግን ስርዓት በጋራ የታገልን በመሆናችን ተጋግዘን ያፈረስነው ስርዓትም ስለሆነ በጋራና በደም ታሪክ ጽፈናል ብለው ለኤርትራ ህዝብም እንኳን ለ34ኛ ዓመት የነጻነት በዓላችሁ አደረሳችሁ የሚል መልእክትን ነው ደብረጽዮን ገብረ ሚካኤል ያስተላለፉት በዘር ማጥፋቱ ጦርነት ወቅት በኤርትራ በኩል በወጉ እልባት ያልተሰጣቸው ጉዳዮች በወቅቱና በአግባቡ መታየት አለባቸው የሚል ሐሳብን ያከሉት የህወሓቱ ሊቀመንበር ይህ እንዳለ ሆኖ ከጦርነቱ በኋላ እየታያ ያለው የሰላም ፍላጎት እንዲጠናከርና ስርዓት እንዲዝ ለማድረግ በበኩላችን ከፍተኛ ጥረት እናደርጋለን ሲሉም ተደምጧል። ድሕሪ ጀኖሳይዳን ኮይናት ዝረአ ዘሎ ናይ ሰላም ድሌታት ግን ክጠናኸርን ስርዓት ክሕዝን ንምግባር ብወገና

የህወሀቱ ሊቀመንበር ድርጅታቸው የሰረዘውን ምርጫ ቦርድን አስመልክተው በሰጡት አስተያየት ደግሞ እኛ በአካሄድ ነው ትግል የተፈጠረው ግንቦት ሀያ የፈጠረው ምርጫ ቦርድ እኛን ሰርዥ ያለው አለ በማለት ተሳልቋል ለምርጫ ቦርድ መፈጠር ዋና ምክንያት የሆነውና አምሳ ዓመት ያስቆጠረው ድርጅታችን ህወሀት በ2013 የተሰረዘው ህጋዊ ቅናይን መልሱልኝ ስላለም ውሃ ሽቅ ቢፈስ ይመስል ከእኛ መፈጠር በኋላ የተፈጠረውና በእኛ ትግል የመጣው ምርጫ ቦርድ እድሜያችሁ ከ2016 ጀምሮ ነው አለን። ይህንን ያደረገው ደግሞ በግንቦት 20 34ኛ ዓመት ዋዜማ ላይ ሆኖ ነው ሲሉ ተናግሯል። ከዚህም ባሻገር ደቡብ አፍሪካ ላይ የሰላም ስምምነት ላይ ድርጅታችን ተገኝቶ የፈረመው በምርጫ ቦርድ እውቅና አይደለም ሲሉም ተናግሯል። ድርጅታችን እንዲፈርስ አሊያም እንዲቀጥል የሚወስነው የትግራይ ህዝብ እንጂም በኢትዮጵያ መንግስት ማንኛውም አይነት ተቋም ወይም በሌላ አካል አለመሆኑ ይታወቅልንም ብለዋል። የብልጽግናውን አገዛዝ የኢትዮጵያ መንግስት እያለ የሚገልጸው የደብረ ጽዮን አስተያየት የአብይ አህመድን አገዛዝ ለንግግር ዝግጁ እንዲሆን ዓለም አቀፉ ማህበረሰብ ህጋዊና ፖለቲካዊ ግዴታውን እንዲወጣም ጠይቋል። በትግራይ ህዝብ ላይ የህልውና ብሔራዊ አደጋ እያንዣበበ ነው ያሉት ደብረ ጽዮን ይህንን ለመቀልበስ አንድነትና መረባረብ ያስፈልገናል ሲሉም አክሏል። ታሪክ ህዝብ ትግራይ ከምዝሕብሮ ውሽጣውን ደጋውን ብድሆታት ብዝተአምን እናመከተ ታሪክ የሚያስታውሰን የትግራይ ህዝብ ውስጣዊና ውጫዊ ፈተናዎችን በአስተማማኝ እየመከተ በድል ላይ ድል እያስመዘገበ የመጣ ህዝብ መሆኑ ነው። አሁንም አንድነታችንን አጠናክረን እንደ ጥቁር ዳመና እላያችን ላይ ያንዣበበውን የህልውና ብሔራዊ አደጋ ለመቀልበስ በሁሉም አቅማችንን እንረባረብ። ያኩል ጀግንነትና ጽናት ባለቤት የሆነን የትግራይ ህዝብ ይዘን የማንሻገረው ወንዝ የማንወጣው ተራራ በፍጹም አይኖርም። ወደ ትግራይ የሚወስደው መንገድ በብልጽግናው መንግስት አፋር ላይ ተዘግቶ መዋሉ ተነገርም። የመቀለ ከተማ ዳኞች ደግሞ ወደ ስራቸው ለመመለስ ከፕሬዚደንቱ ጋር ከስምምነት ደርሰዋል። የውጭ ሀገር ሰዎችና ዓለም አቀፍ ድርጅት ሰራተኞች ወደ ትግራይ ክልል እንዳይሄዱ ከሁለት ሳምንት በፊት ክልከላ ጥሎ የነበረው የብልጽግናው አገዛዝ ካሳለፍነው ሰኞ ጀምሮ ወደ ትግራይ የሚሄዱ መንገዶችን መዝጋቱ ተሰምቷል። ከጅቡቲ በአፋር በኩል ወደ ትግራይ የሚሄዱትን ከአዲስ አበባም ሆነ ከየትኛውም አካባቢ ተነስቶ በሰመራ በኩል ወደ መቀለ የሚወስደውን መንገድ የዘጋው የብልጽግናው መንግስት የፌደራል ፖሊስ ነው ሲሉ አሽከርካሪዎች እና የጸጥታ ሰራተኞች ለጣቢያችን ተናግሯል። መንገደኞች በበኩላቸው ሸቀጥ የጫኑ የህዝብ መገልገያ ምርቶችን የያዙ ተሽከርካሪዎች ወደ መቀል እንዳይጓዙ ታግደው ቆመው ተመልክተናል ብለዋል። ለዚህ የመንገድ መዘጋት ተጠያቂውና ምክንያቱ ማን እንደሆነ ግን በትግራይ በኩልም ሆነም ቁንጮ አመራሮችን በአውሮፓና በላቲን ያሰማረው ብልጽግና ያለው ነገር የለም። በሌላ በኩል ስራ ያቆሙት ዳኞች ወደ ስራ ለመመለስ ከክልሉ ርዕሰ መስተዳደር ጋር ተስማምተዋል ተብሏል። በመቀለ የደህንነት ስጋት አለብን በማለት ስራ ቁመው የነበሩ ዳኞች ባሳለፍነው ሰኞ ከክልሉ ጊዜያዊ ፕሬዝደንት ሌትናንት ጀነራል ታደሰ ወረደ ጋር መወያየታቸውን ተከትሎ ስራቸውን ለመቀጠል መስማማታቸው ታውቋል። የፕሬዝደንቱ ጽህፈት ቤት ባወጣው መግለጫ በክልሉ ከሚገኙ የፍትህ ተቋማት አባላት ጋር ውይይት መደረጉን ጠቁሞ በዚህ ውይይት ላይ ዳኞች፣ አቃቤ ህጎችና ሌሎች የፍትህ አካላት ላይ እየደረሰ ያለውን ጥቃት ሌትናንት ጀነራል ታደሰ ወረደ መስማታቸውን አመልክቷል። ችግሩ ለመ ለመፍታት ከስምምነት ተደርሶ የተቋረጠ አገልግሎት እንዲጀመር በውይይት ተወስኗልም ብሏል። ከሁለት ዓመት በፊት የተገደለችው ዘውዱ ሀፍቱን ገድላቸዋል በሚል የተከሰሱ ግለሰቦችን ለመዳኘት የተጠራው ችሎት ተበጥብጦ መበተኑን ከዚህ በፊት መዘገባችን አይዘነጋም። ልጆቻችን ጥፋተኛ አይደሉም በሚል የተከሳሽ ቤተሰቦች ችሎት ውስጥ በመጮህና ተከሳሾችም ወንበር በመደብደብና በመሰል መንገድ ብጥብጥ በመፍጠራቸው የፍትህ ሂደቱ ተቋርጦ ዳኞችን በፍጥነት ምድብ ችሎታቸውን ትተው ለመውጣት ተገድደው እንደነበርና ከዚህ ሁነት በኋላ ባሳለፍነው ሳምንት ማክሰኞም የመቀለ ከተማ ፍርድ ቤቶች ባወጡት ማስታወቂያም የስራ ማቆም ውሳኔ ላይ መድረሳቸውን መግለጻቸው ይታወሳል። የከተማ ፍርድ ቤቶች ባጋጠመን የደህንነት ስጋት ምክንያት ከሚመለከተው አካል ጋር ተነጋግረን መፍትሄ እስከምናገኝ ድረስ ስራ ቁመናል ብሎም ነበር። የኤርትራና ትግራይ ድንበር አካባቢ ከሰሞኑ መነጋገሪያ ሆኖ ቀጥሏል። የጊዜያዊ አስተዳደሩ ባለስልጣን በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጠውት የነበረን አንድ ኬላ ማንሳታቸውን ተናግሯል። ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱ በተለያዩ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ሰንብቷል። ሁለቱ ሀገራትን የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም ሲነገር ነበር።

ኢትዮ ፎረም እነዚህ መረጃዎች የተሳሳቱ ስለመሆናቸው መዘገቡም አይዘነጋም። ቢቢሲ ያነጋገራቸው የድንበር አካባቢ ነዋሪዎችና ምንጮችም የኤርትራ ሰራዊት አሁንም አካባቢዎችን ለቆ እንዳልወጣ አረጋግጧል። በዛላንበሳ፣ በራማ፣ በሽራሮና በባድማ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግረዋል። ነገር ግን በዛላንበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላም ከግንቦት አስር ጀምሮ መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ለቢቢሲ ኛ ተናግረዋል። ምንጩ እንደሚናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበርም። ካዲግራት ግራት ወደ ዛላንበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎች እና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበርም አስታውሷል። ከዲ ግራት ወደ ዛላንበሳ በሚገኘው መንገድ ላይ የነበረ በኤርትራ ሰራዊት የሚቆመ አንድ ኬላም ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎች እና ተሽከርካሪዎች ላይ ይደረግ የነበረው ፍተሻ መቆሙን እንደሚያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ክልል የድንበር አካባቢዎች የኤርትራ ጦር እንደሚገኝ ባለስልጣኑ አረጋግጧል። በማሳያነትም በዛላ አንበሳ አዲ አቂ ሰፈር ዘባን ሁፅ አካባቢም፣ አዲስ አለም አካባቢ በከፊል አዲ አስርተናም፣ የኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት ይገኛል ብለዋል። ከዛላንበሳ በ20 ኪሎ ሜትር ርቀት በምትገኘው ፋጺ ከተማ ከ2016 ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴን እንደሚቆጣጠርም አብራርቷል። ቢቢሲ ሲያነጋግራቸው የሽራሩና የራማ የድንበር አካባቢ ነዋሪዎችም በተመሳሳይ ኤርትራ ሰራዊት ለቋ ለመውጣቱን ገልጿል። አንድ የሽራሩ አካባቢ ነዋሪ በወረዳው ስር የሚገኙ አዲስ ጸጸር ብችላማም ሰንበል ባድመም ሀዲሽ አዲ ደንቦ ጉዳሙና ደንቦ ወንጌል የተባሉ አካባቢዎች በኤርትራ ሰራዊት ስር እንደሚገኙ ገልጿል። እነዚህ አካባቢዎች ከጦርነቱ በፊት የኢትዮጵያ መከላከያ ሰራዊት የነበረባቸው እንደነበሩም ተናግሯል። ነዋሪው በማህበራዊ ሚዲያ ላይ የሚሰራጨው ነገር ውሸት ነው፣ ሁሉም ነገር እስካሁን ባለበት ነው ያለው። ምንም አይነት የፌዴራል ኃይልም የለም፣ የትግራይ ጸጥታ ኃይልም የለም፣ የኤርትራ ሰራዊት ብቻ ነው በአካባቢው የሚገኘው ብለዋል። በራማ ድንበር አካባቢ የሚገኙ ሌላ ነዋሪም በተመሳሳይ በኤርትራ ሰራዊት የተያዙ አካባቢዎችና ድንበሩን በተመለከተ አዲስ ነገር እንደሌለ አመላክቷል። ከቅርብ ጊዜ ወዲህ የተወሰኑ የህዝብ ለህዝብ ግንኙነቶች መጀመራቸውን የሚገልጹት ነዋሪው የአካባቢው ነዋሪዎች የኤርትራ ሰራዊት በሚቆጣጠረ አካባቢ ወደሚገኝ ወንዝ በመሄድ እንስሳቶቻቸውን ውሃ እንደሚያጠጠሙ አረጋግጧል። በኤርትራ በኩል ከብቶች፣ ግመሎችና ሌሎች እንስሳት አልፎ በሚመጡበት ጊዜም በተቋቋመ ኮሚቴ አማካኝነት እንዲመለሱ እንደሚደረግ አስረድቷል። ግመሎቹ ሲመጡ የእኛ ቲዲኤፎች አሉ፣ የእነሱም አሉ፣ ተባብረው ያስመልሳሉ። የኤርትራ ከብቶች ወይም የኤርትራ በጎች የተለያዩ እንስሳቶችም ሲመጡ እንደዛው ጥሩ ነገር አለ ሲሉ ተናግሯል። ከዛ ውጭ ግን ይፋዊ በሆነ መልኩ የተጀመረ የህዝብ ለህዝብ ግንኙነትና የትራንስፖርት አገልግሎት እንደሌለም ነዋሪው አስረድቷል። እስራኤል የፈጸመችው የአየር ጥቃት እያነጋገረ ነው። ከበርካታ አካባቢዎች ውግዘትን እያስተናገደ ይገኛል። ሀገሪቱ በትምህርት ቤት የተጠለሉ ሰዎች ላይ በፈጸመችው የአየር ጥቃት ቢያንስ 54 ሰዎች መገደላቸውም ተሰምቷል። በጋዛ የሚገኘው ፋሃም አልጃርጋዊ ትምህርት ቤት በመቶዎች የሚቆጠሩ ከቤት ለሀያ የተፈናቀሉ ሰዎች ተጠልለውበታል። እስራኤል በአካባቢው ከፍተኛ ድብደባም እየፈጸመች ነው። ከተገደሉ 54 ሰዎች መካከል ትምህርት ቤት ውስጥ ተጠልለው የነበሩ ቢያንስ 35 ሰዎች እንደሚገኙበትና የተቀሩትን የተቀሩትም በአካባቢው ተጠልለው እንደነበር ተሰምቷል። ሐማስ የሚመራው የጋዛ መከላከያ እንዳለው ሁለት መጠለያ የነበሩ ክፍሎች በእሳት ከጋዩ በኋላ የህጻናትን ጨምሮ ብዙ አስከሬኖች በቦታው ታይተዋል። ሰውነታቸውም እንደተቃጠለ ተገልጿል። የእስራኤል መከላከያ ሚኒስትር የሐማስና ኢስላሚክ ጅሃድ መቆጣጠሪያ ኢላማን ማድረጉን ይገልጻል። አካባቢው አሸባሪው ጥቃትን ለማቀነባበር የሚጠቀምበት ነው፣ የጋዛ ህዝብን እንደ ከለላም እየተጠቀመ ነው ሲል ነው የእስራኤል ጦር የገለጸው። በዚህ ጥቃት የሐማስ ፖሊስ ዋና መርማሪ ሞሐመድ አልካሺህ ከባለቤቱና ልጆቹ ጋር መገደሉት ሰምቷል። የአልሀሊ ሆስፒታል ዳይሬክተር እንደተናገሩት ከሆነም በጃላቢያ በደረሰ ሌላ ጥቃት ደግሞ 19 ሰዎች ተገድሏል። በ48 ሰዓታት ውስጥ 200 ኢላማዎችን መምታቱን የሚገልጸው የእስራኤል መከላከያ ኃይል ደግሞም እነዚህም ኢላማዎች አሸባሪዎች መቀመጫ ናቸው ይላል። እነዚህን የእስራኤልን ጥቃቶችን ተከትሎ የተለያዩ አካላት ምላሽ እየሰጡ ሲሆን ጀርመን እስራኤል በሰላማዊ የጋዛ ነዋሪዎች ላይ የፈጸመችውን ጥቃት ማጥቃት እንደምታወግዝ አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን ቸር ያሰማን።